የብራዚል ወንበዴዎች አሳ ነባሪ ናችሁ ብለውናል። ስማችንን ያጥፉ ወይስ እናጥፋቸው ነው ጥያቄው? ሮቤል 59ኛ ወጣ። ከ59ኛ ሰው ለምንድን ነው የተባለ እንደሆነ ያደረገው መነጽር ወደኋላ የሚያሳይ ነው ወይንስ ውሃው ቀዝቅዞት ነው? ወይ ደግሞ የሰጡት ሙታንታ እግሩን አላሷኝ ብሎት ነው። እኔ አይመስለኝም። ቁርስ ዱለት ነው ምሳ ክትፎ ነው ራት ደግሞ ጥብስ ነው። እንደዚህ አይነት አደገኛ አበላል ነው በአስቸኳይ መደምሰስ ያለበት፣ ጓዶች። እኔ እንኳን ጓድ መንግስቱ ባሉት ሀሳብ አልስማማም። አንደኛ አበላሉ ባሉት ጉዳይ ቁርስ ዱለት፣ ምሳ ክትፎ፣ ራት ጥብስ ኢትዮጵያዊ የሆነ አበላል ነው ብዬ ነው የማምነው። ሌላው ደግሞ አሳነባሪ መባል ለእኔ እንደ ኮምፕሊመንት ነው መወስደው። አሳነባሪ ማለት እኮ የውሃ ውስጥ ንጉስ የሆነ ግርማ ሞገስ ያለው እና ማንም የማይሳፈጠው እንስሳ ነው። እኔ ለራሴ በበኩሌ ውርደት ነው ብዬ የማስበው ሮቤል አሳው ቢባል ነበር። አሳ መባል አስባችሁታል? በእናታችሁ፣ የሆነ በቃ ሹልክልቅ እያለ መሄድ፣ የሆነ ጠላቢ የሆነ እንደ ቪትስ ነገር እኮ ነው እና በእርሱ ሀሳብ አልስማማም ለማለት ነው። አንተ በተረጎምኩ አይነት አደለም አበበ። ዛሬ እነዚህ ሰዎች አሳ ነባሪ ያሉን የኢትዮጵያ ህዝብ መቃወም ሲገባው ጭራሽ ፌስቡክ ላይ ሼር አደረገው ስድቡንም ላይክ አደረገው። ነገ ምን ይሉናል የተባለ እንደሆነ ዶልፊን ይሉናል፣ ከዛ ጄሊፊሽ ይሉናል። እንደዚህ እያሉ ነው የሚቀጥሉት። ዋናው ግን ሊሰመርበት የሚገባው ጉዳይ እኛ ሪዮ ላይ ጥሩ አካል ብቃት ያላቸው ሰዎች ይዘን ሄደን ቢሆን ኖሮ ወይንም ደግሞ ጥሩ ትንፋሽ ወይንም ሳምባ ያላቸው ተወዳዳሪዎች ይዘን ሄደን ቢሆን ኖሮ አሜሪካኖቹ ለምን አይሸነፉም? ዋይ ኖት? ምን ምርጫ አላቸው? አሁን እዚህ ጋር ጓድ መንግስቱ የተናገሩት ነገር ትልቅ እኔ ነው ጥሩ ትንፋሽ ያላቸው ተወዳዳሪዎች ወይንም ደግሞ ጥሩ ሳምባ ያላቸው ተወዳዳሪዎች ይዘን ብሄድ ኖሮ እናሸንፍ ነበር ብለዋል። ያ ስሙ ነው ወርቁ። ደግሞ ሳምባ የብራዚል የዳንስ አይነት ነው። ሳምባ ከመዋኘቱ በፊት ሮቤል ቢደንስ ኖሮ ብራዚሎች የሀገራቸው ዳንስ ነውና ሞራል ይሰጡት ነበር። ሞራል ደግሞ ለሮቤል ሲሰጡት መንፈሱ ከፍ ማለቱ አይቀርም። መንፈሱ ደግሞ ከፍ ካለ የአሸናፊነት ኃይል በውስጡ ያድራል። ያኔ ውድድሩን ያሸንፍ ነበር ማለት ነው። እንደኔ ግን ሮቤል የኢትዮጵያ ትልቅ ባለውለታ ነው። ምክንያቱም ፈረንጆቹ እኛን ስማችን የሚያጠፉት ወይም የሚቀልዱብን በቅጥነታችን ነው። ሮቤል ግን ለዘመናት ፈረንጆች የእኛን ያበላሹትን ኢሜጅ በውፍረት ቀይሮ ኢትዮጵያም ለካ ምቾት አለ፣ ኢትዮጵያም ለካ ጥጋብ አለ ብለው እንዲያስቡ ያደረገ ትልቅ የኢትዮጵያ ጀግና ነው እና ለእኔ የዘመናችን ጥቁር ሰው ማለት ሮቤል ኪሮስ ነው። ለኢትዮጵያ በመልካም ጎኑ ትልቅ ማስታወቂያ የሰራ ሰው ነው። አሁን እዚህ ጋር ቴዲ ለኢትዮጵያ ማስታወቂያ ሰራ ብሏል። እሱም እንትን የለውም ምንም ጥያቄ የለውም። ኢትዮጵያን በዓለም አቀፍ መድረክ ነው እንደ ሞሮቤል ያስተዋወቀ። ግን ኢትዮጵያን በዓለም መድረክ አስተዋውቆ የማስታወቂያ ክፍያም አልጠየቀም። እና ይሄ ነገር አገራችን ላሉ የማስታወቂያ ባለሙያዎች ምን አይነት መልእክት ነው የሚልከው የሚለው መታሰብ አለበት። ሌላው ደግሞ ከማስታወቂያ ሙያ ኤቲክስ ጋር እንዴት ነው ይሄ ነገር ግራ ነው ወይስ ቀኝ ነው ብለን ማየት ያለብን ይመስለኛል ሌላው ግን ሮቤል ለሀገራችን ጥሩ ነገር ስላሳየ እኔም ለእናንተ ማሰማችሁ ለሱ እንደ ማስታወቂያ አይነት ነገር ሰርችልታለሁ እና ሀሳቡን ነው ማሰማችሁ አላለቀም ግን በጣም የሚገርም አይዲያ ነው ምንድን ነበር ቆይ እነሆ ሮቤለው በሪዮ ሪዮ ዲጄኔሮ በሮብ የለው ይሄ መጀመሪያው ነው። መሀል ላይ ደግሞ ስትገቡ አትደንግጥ ብራዚል በሬከርድ ሰባሪ ኢትዮጵያማ አለና አሳ ነባሪ አይነት ነገር እና ያለቀውን ሀሳብ ብሰሙትማ በለው ታብዳላችሁ። በእውነት ጨርሻለሁ። ሰራዊት በጣም በጣም ይገርም ስራ የሰራው በጣም ይገርም ነው። እውነት ነው እኮ አንዳንድ ሰዎች ተሰጠው ከሌለ ከየትም ባይመጣ ይሉት ነገር። እቺ በተለይ ሪዮ ሮቤሎ ሮቤሎ ሪዮ በጣም ተመችታኛለች። እኔ ግን እንደማስብ ታውቃለህ፣ ሮቤል ያልተሳካለት ጡንቻዎቹ በደንብ አልተፍታቱም ነበር ከዋጀት በፊትና በነገራችን ላይ ስፖርት ስንሰራ ሰሪ ሰውነታችን ቢያበረጫቸው ነገሮች አሉ። ታውቃቸዋለህ አታውቃቸውም? በጣም አሪፍ በጣም ጥሩ ነው። ስፖርታዊ ትንተናውን ግሩሜ ለእኛ ታዩ፣ እኛ ላይ ታዩ፣ እኛውን እንጨንቅበታለን። በነገራችን ላይ ሰሌ ሀይላት አንድ ጊዜ ልናገር እያለ ነው እና እውነቱ ልንገራቸው እስከዛ መጨረሻ እንደት ነው ተሞኝቼ ነበር ብል እውነተን ነው ምልክ እንደት ብትል ምልክ